በርግጥም አድዋ ዛሬ ናት። የሀገሬው ሰው ጠላቱ ድህነትን ያሸንፍ ዘንድ የልማት ጦሩን የሰበቅበት ደግሞ በወዲያ የሀገርን ምስል በበጎ ይገነባ ዘንድ የክተት አዋጅ የተቀበለ የጥበብ አርበኛ ለውድ ሀገሩ ኢትዮጵያ በአንድነት ቁሟል። እነኚህ የባህልና የጥበብ አምባሳደሮች ታዲያ የብዛ ባህል እምቅ ሀብት ባለቤት የሆነችውን ኢትዮጵያን ለማስተዋወቅ ወደ ዓለም ሀገራት ለመጓዝ ተነስቷል። የኢትዮጵያ የባህል አምባሳደር መሆናቸውም አይደል ታላቅ ደስታ ተሰምቷቸዋል። በመጀመሪያ በጣም እድለኛ እኔ። ሌላኛው ነገር በተለይ ስፔሻሊ ውዝዋዜ የአንድ ማህበረሰብ መገለጫ ነው ብለን እናስባለን። አመጋገብ፣ አለባበስ፣ አኗኗሩን ጭምር የሚገልጹበት መንገድ ነው ውዝዋዜ እና ይህንን ይዘን ደግሞ በዓለም አቀፍ መድረክ ላይ ሀገራችንን በማስተዋወቃችን የተሻለ ነገር ደግሞ ለመስራት ዝግጅታችንን ጨርሰን እኔ ደስ ብሎኛል። እዚህ ነገር ውስጥ በመታጨቴ እኔ ማውቃትን ኢትዮጵያ እኔ መወዳትን ኢትዮጵያ እንዲረዷት እንዲወዷት እኔ የገባችኝ ኢትዮጵያ እንዲገባቸው ያለንን እሴት በማስተዋወቅ ደረጃ እኔም በእድሜ የተለያዩ ኮሮግራፊዎች ላይ እሳተፋለሁ። የተለያዩ አስተዋጽኦ በአገሬ ላይ አድርጌ ያለው እዝኛው ደግሞ ኢንተርናሽናል የሆነ አለም አቀፍ ጉዳይ ላይ መንግስት አግዞ ይሄኛው መንገድ ተቀላቅዬ የስቴጅ ኮሮግራፊውን ከሙዚቀኛ ከውዝዋዜ ከዘፋኞች ጋር ለኦዲየንስ ወይ ደግሞ ለተመልካች እንዲደርስ ውበቱን በጠበቀ አቅሙን ወይ ስታንዳርዱን በጠበቀ ሁኔታ ለመሳተፍ እዚህ ነገር ላይ ስለታጨው እንደ እድለኛ የሚጠበቅብኝን ኃላፊነት ለመወጣት የበኩሌን አስተዋጽኦ አድርጋለሁ ብዬ ነው የማስበው። ሀገሬን ተሸክመ ስተድ ማድረግ ያለብህ ከመጀመሪያኑ ምንድን ነው በተሰጠኝ ኃላፊነት የምለው ነገር ውስጥ ስለምንገባ ትልቅ ኃላፊነት ስለተሰጠን፣ እንግዲህ እንደ አንድ አርቲስት ከኛ የምጠበቀው ባህላችን፣ ወጋችን፣ እንዲሁ ደግሞ ሀገራችን ያለው ነገር ለተቀረው አለም ለማሳወቅ ዝግጅት ላይ ነን ማለት ነው። የባህል ቅርስ ቋንቋ ኢትዮጵያ የሚል ስያሜ የተሰጠው ዝግጅቱ የኢትዮጵያን ህብረ ብሔራዊነት በፋሽን በዕደ ጥበብና ኪነ ጥበብ ለማስተዋወቅ ያለመ የመልቲሚዲያ ምርሃ ግብር ነው። የኢትዮጵያን ቱባ ባህል ለዓለም ከማስተዋወቅ ባሻገር የጋራ ኢትዮጵያን በመገንባት ሂደት አይተኬ ሚና እንደሚጫወትም ታምኖበታል። የኪነ ጥበብ ባለሙያዎቹም ከ50 በላይ የብሔር ብሔረሰቦች ባህልና ጥበብ የሚያሳይ የጥበብ መሰናዶን በማዘጋጀት ሂደት የበለጠ ለመተዋወቅ እድል እንዳገኙበት ያምናሉ እያንዳንዱ አንድ ላይ የተሰበሰብ ነው። ከተለያዩ አቅጣጫ ነው እና አንዱ የአንዱን ባህል፣ የአንዱን ወግ፣ የአንዱን በቃ ልክ እንዳዲስ ነው እኛ ራሳችን የሆነብን እና ጥሩ ነው። ፍቅር አለ እንግዲህ ትንሿን ኢትዮጵያ አንድ ላይ ሆንን ስናሳልፍ የነበረው ትንሿን ኢትዮጵያ በጋራ በፍቅር በአንድነት ስናሳልፍ ነበር ማለት እንችላለን። ከተለያየ ክፍሎች ነው የመጣ ነው ሁላችንም ስንማማር እኔም ማቀውን ለሌላ እማላቀውን እየተማርኩ ምናምና የነበረን ፍቅር የነበረን አብሮነት ከተለያየ ማህበረሰብ መተክ በአንድ ቤት ውስጥ ስትኖር ትልቋን ኢትዮጵያ በአንድነት በቆንጆ በፍቅር ነበር ያሳለፍ ነው። እና እውነት ለማውራት በጣም የተማማርንበት አዳዲስ ባህሎች ያወቅንበት፣ ለእኛም ለኪነ ጥበቡ ደግሞ አዲስ ነገር ይዘን የምንመጣበት መንገድ ነው። ዓለም አቀፍ የጥበብ ጉዞን የማዘጋጀት ኃላፊነት የተሰጠው ሻኩራ ፕሮዳክሽንም ሰፊ ቅድመ ዝግጅቶችን ሲያደርግ ቆይቷል። የኢትዮጵያ የማንሰራራት ብስራት በሚል መሪ ቃል የመንግስት የጨረታ ጊዜ ተወዳድረን ይህን ኃላፊነት ከተቀበልንበት ጊዜ ጀምሮ ከኢትዮጵያ ከተለያዩ አካባቢዎች ቱባውን የሆነ ባህል ለማሳየት ቅድመ ዝግጅት አድርገናል። ይህም ቅድመ ዝግጅት በባህል ውዝዋዜ፣ በሙዚቃ፣ በፋሽን ዲዛይን እንዲሁም በሰርከስ የታጀበ ነበረ። እንግዲህ ኃላፊነቱን ከተቀበልንበት ጊዜ ጀምሮ በቡድናችን በሁሉም ረገድ በሁሉም ረገድ ማለት በሚቻልበት መልኩ ሀገሩን ወክሎ የተሰጠውን ኃላፊነት ለመወጣት እጅግ በጣም ከፍ ያለ ዝግጅት ሲያደርግ ቆይቷል ሰ ቡድኑ ራሱን የሚያየው ከዚህ ሽኝት ፕሮግራም ጀምሮ እንደ ኢትዮጵያ አንድ ሙዚቀኛ አንድ ተወዛዋዥ ሳይሆን እንደ ኢትዮጵያ የክብር አምባሳደር ነው ሁላችንም ራሳችን የምናየው የኢትዮጵያን ውብ ሴትና ባህል በልዩ ጥበባዊ ክዋኔዎች ለመግለጽ መዘጋጀታቸውን በመጠቆምም በብዛ ባሊ የደመቀውን የሀገራችንን መልክ ለዓለም እናስተዋውቃለን መልእክታቸው ነው። ብዝሃነታችን እንግዲህ ውበታችን ነውና ትልቅ ነገር ነው ያዝነው። ትልቅ አላማ ነው። ስለዚህ ጥሩ ነገር እናሳያለን። የምን አላማ አለን? ታላቅ ኢትዮጵያ ከፍ አድርገን ለዓለም ሕዝብ ያለንን ባህል ያለንን እሴት በተለይ ደግሞ ይሄ አሁን ከተለመዱት ወጣ ባለ መልኩ ያልተሰሙ አዲስ ሙዚቃዎች፣ አዳዲስ ጭፈራዎች ነው ይዘን የመጣ ነው። ኢቨን እዚሁ ለራሳችን ራሱ አዳዲስ የነበሩ ሙዚቃዎች አሉና እነዛን ጨምረን በዓለም መድረክ ላይ ፕሮሞት በማድረግ ኢትዮጵያን ከፍ ለማድረግ ነው እቅዳችን። ይህንን ከአገር ውጭ ኤክስፖርት ያደርግ ነው፣ የራሳችንን ነገር ከእንደገና ኢምፖርት አድርገን ደግሞ በየክልሉ ደግሞ የራሳችን ለራሳችን፣ የራሳቸው ለራሳቸው እየዞርን ደግሞ ከደስታ ጋር የያዝነው ውጤት ደግሞ ተመለሰን ለሰጠን ማህበረሰብ እየዞርን በየክልሉ አሳይቶ የእነሱን ደስታ የነሱን ጭብጨባና የነሱን ፊርማ ልባችን ውስጥ ማስቀመጥ ነው። እንግዲህ ከኛ የሚጠበቀው ኢትዮጵያ ማማ